ጤና ይስጥልኝ እንደምን ቆያችሁኝ። እንግዲህ ኦልሞስት ሁለት ወር ሊሆነ ነው መሰለኝ ስለ ኤርትራ የታሪክ ካሪኩለም ዋና ዋና ጭብጦቹን አቅርቤላችሁ ነበረ። ያ እንግዲህ ማለት በብሪፍ 58 ላይ ነው የሚሆነው። ከዛ ውስጥ ያለው ነገሮችን በትኛው ይመለስባችኋለሁ። እንደዚህ እያልኩኝ አንዳንዴ ዘርፉ ስለሚበዛ ብራንቹ ስለሚበዛ እየተውኩት ሌላ ጊዜ ደግሞ ያው አሁን ወቅቱ አለ አይን ነገር እያልኩኝ ማለት ነው። ነገር ግን ኢንፎርማቲቭ ስለሆነ ማለት አጠቃላይ ለእውቀትም ራሱ ላይ የሚያስጨብጥ አሁን አንዱ አንዱን አንጓ መዝዤ ነው ዛሬ ማቀርብላችሁ። እንግዲህ የኤርትራ የታሪክ ውቅር ኮፒራይቱ የጀብሃ ነው። ጀብሃ ማለት ተጋድሎ ሓርነት ኤርትራ ከሻእቢያ በፊት የነበረ ድርጅት ነው። እንግዲህ 1960 ፈንጆች ነው የተመሰረተው ጀብሃ ጀምሃ አስራ ዘጠኝ ሰባ ሁለት ላይ እና ኢሳያስ በይፋ ይለዩ እና ሻእቢያን አቋቁም አሉ ህዝባዊ ሀርነት ህዝባዊ ግንባር ሀርነት ኤርትራ የሚባለው ማለት ነው። ባይ ጀብሃ ማለት ግንባር ማለት ነው። ሻእቢያ ማለት ህዝባዊ ማለት ነው። እነዚህ ቃሎች እንድታውቋቸው ስድብ ወይ ምናምን አይደሉ የሚጠቀሙባቸው ቃሎች ናቸው። ለማሳጣርም ይመቻል። ራሴ ግራ ይገባኛል። ተጋድሎ ሀርነት ኤርትራ፣ ህዝባዊ ሀርነት ኤርትራ ሲባል እዚህ ነው። ባጭሩ ሶ ስለዚህ ከጀብሃን ነሳ አንዱ ከጀብሃ መነሳት ፈልገው ዝም ብሎ አጠቃላይ ለታሪክ እንትን ብቻም ሳይሆን የጀብሃ በአንድ ልክ እንደ ሚኒስከርት አጠር ያለና ቱ ዘ ፖይንት የሆነች ነች። የጀብሃ የታሪክ ውቅር የነበረው ከዛው የተስፋፋ የሚወጣው የሚመጣው እሱ ራሱ እንደ እርሾ ወስደው ነው። ግን ሻእቢያ ደግሞ በራሱ ምክንያት እዛ ውስጥ የጨመራቸው ነው ሪስ ስላሉ፣ በሌሎች ርእሶች እነዛ አድሬስ እናደርጋቸዋለን። ያሁን ምለው ግን ሁሉም የታሪክ እንትን ላይ ኦልሞስት ማለት ሁሉም ስልስ ያው በኤርትራን ውስጥ የሚከተሉት ያው ሻእቢያን ጨምሮ ውስጥ የሚጠቀሙበት የታሪክ ዋና ጭብጥ ስለሆነ ነው። ይህን እንደመነሻ ማቀርበው ምንድን ናቸው ዋና መጠንጠኛዎች የጀብሃ ሶስት ዶክመንቶች ላይ ያሉ ዋና መጠንጠኛዎቹ ኢትዮጵያ ጥንታዊ ሀገረ መንግስት አይደለችም። ሀገረ መንግስት ወይም ጥንታዊ ስቴት አይደለችም። ኤርትራን አካታ አታውቅም። የባህር ዳርቻ ተቋጥረ አታውቅም። ከኤርትራ እኩል ነው ሀገረ መንግስት የሆነችው የሚላቸው እነዚህ ናቸው ዋና እንትኖቹ። ሶ ይሄ ደግሞ በዚህ ተረት ተረት ምክንያት ነው ኤርትራ እየተገዛች ያለችው። ይህን ተረት ተረት ይህን የተረት ተረት አረፋ መበተን አለብን ብሉ ነው ፎር ዲስ ሪዝን ለትግሉ አስፈላጊውን ስለተገኘ ነው እዚህ ክርክር ውስጥ የገባ ነው የሚል አይነት ጥሩ አርጋ አስቀምጣለ። የጀውሃ ስራ ዘጠኝ ሰባ አምስት ላይ ሰባ ዘጠኝ ላይም ድጋሚ ያተሙ ዶክመንታቸው ላይ ማለት ነው ሶ ሰብ አንድ ላይ መጀመሪያ የሚያትሙት የሦስቱን የያዩ ናቸው። ሶ አሁን እንግዲህ ለጊዜ ች ሳይሆን ጥንታዊ ሀገረ መንግስት አይደለች የሚለውን ፓርት ነው ማለት። እሱ ጥንታዊ ይቆይለን ከኤርትራ እኩል ነው ሀገር መንግስት የሆነችው የሚለውን ማድስ ምናደግም እንግዲህ ሀገራዊ መንግስት ማለት ነው፣ ስቴት ማለት ነው። የሆነ ጊዜ ተገኘለት ትርጉም እሱ ነው። በአማርኛውም ያው ትግርኛውም ሀገር ካንትሪ ማለት የሆነ ጂኦግራፊክ መልክዓ ምድር አካባቢ ነው የሚገልጸው። መንግስት ማለት ያው መስሪያ ቤቱ ነው። የሆነ ሰው የሚመራው መስሪያ ቤት ነው። ሀገረ መንግስት ሁለቱንም ያያያዘ ነገር ነው። ስቴት ሁለቱንም ያያያዘ ግንዛቤ ነው። በኋላ ስለ ስቴት ዲፊኒሽን ስለማወራ በዛው አንደርስታን ታደርጉታላችሁ። ስለዚህ አሁን ምንድን ነው የዚህ ሙግት እንዴት አድርገ ያስቀምጠዋል? ቴሪቶሪያሊ ዲፋይንድ የሆነች የታወቀ ድንበር ያላት ኢትዮጵያ ከቅኝ ግዛ ዘመን መምጣት በፊት አልነበረችም። ከዛ በፊት የነበረችው ኢትዮጵያ የአማርና የትግራይ ቀጠናዎች የፊውዳል ፍራጃይል ፊውዳል አሶሲሽን እንደ ነገሩ የተያያዘ ፊውዳላዊ ጥምረት ወይም ስብስብ ነው የነበረው። በድንበሩ የታወቀና ውቅና ያገኘ ውቅና ያገኘ ድንበሩ የታወቀ አገር ወይ ደግሞ ግዛት ኢትዮጵያና ኤርትራ ላይ የተመሰረተው ኮሎኒያሊዝም በመጣበት ጊዜ ነው። ይህ ነው ጭብጡ። እንግዲህ አሁን ኮሎኒያሊዝም መምጣት ለምንድን ነው እዚህ ውስጥ የሚሆነው? ዝም ብለው እንደ ታሪክ ብቻ አይደለም የሚመጣው። አሁን ሁለት ዘመናዊ ሁለት ዘመናዊ የሀገረ መንግስት ትርጉሞችን ነው እዚህ ቀላቅለው የሚጠቀሙት። አንድ ድንበሩ የታወቀና አለም አቀፍ እውቅና ያለው ሲሆን ነው ሀገረ መንግስት፣ ሀገረ መንግስት የሚባለው ወይም ስቴት የሚለውን ነው ሁለተኛ ከኮሎኒያሊዝም በኋላ ነው በአፍሪካ ላይ ሀገረ መንግስት የተፈጠረው። ከኮሎኒያሊዝም በፊት አፍሪካ ላይ ሀገረ መንግስት አልነበረም። ኢትዮጵያ ቅኝ ግዛት ባትገዛም የቅኝ ግዛት መምጣትና ያ ሂደት ነው የዛ ሂደት ውጤት ነች ኢትዮጵያ ነው። ይሄ ከማርክሲስት ፍልስፍና የሚመጣ ነው። ወይም ከማርክሲስት ሂስቶሮግራፊን ብለው ዋትኤቨር፣ የካፒታሊዝም ትንታኔ እሱም በአጭሩ ይመጣላቸዋል በኋላ። ስለዚያም ሁለቱም ሁለቱም ነው የሚያገናኙ በጣም ኮንቪኒየንት ሆኖ ስለተገኘ እዚህ ጋር ማለት ነው ኦኬ አሁን ስለ ዘመናዊ ሀገረ መንግስት ትርጉም መጀመሪያ ላስቀምጥላችሁ። ምንድን ነው የዘመናዊ ሀገረ መንግስት? ይህ ዲፊኒሽን እንግዲህ ቅርብ ጊዜ ለመጀመሪያ ጊዜ የመጣው አሁን ሊግ ኦፍ ኔሽን ከተባበሩት መንግስታት በፊት የነበረው ማለት ነው፣ የመንግስታት ህብረት እየተባለዊ ሲጻፋት ችት ይሆናል በድሮ የኤድ ስላሴ ጊዜ ማለት ከዓለም ጦርነት በፊት የነበረው መጽሐፎች ላይ ማን አባል መሆን እንደሚችል ዲፋይን ሲያደርግ ፉሊ ሰልፍ ገቨርኒንግ ስቴትስ ሜቢ ከም የሚባር ብሎ ባጭሩ ያስቀምጠው ማንም ሙሉ ሙሉ ራሱ የሚያስተዳድር ስቴት ሆነ ያስቀምጠው፣ እንጂ ስቴት እንዲፋይን አላደርግም። የስቴት ዲፊኒሽን የሚመጣው መቼ ነው? 1933 ፈረንጆቹ ማለት ሊግ ኦፍ ኔሽን ራሱ ከተቋቋመ ከ11 ዓመት በኋላ ኡራጋይ ላይ የሰበሰቡና የሰሜን አሜሪካና ደቡብ አሜሪካ ሀገሮች ላይ ሀገሮች ተሰብስበው የስቴት ዲፊኒሽን ያስቀምጣሉ። ስቴት የሚባለው ምን ሲሆን ነው? አንድ ቋሚ ዛት ይሄ ነው የሚባል የሕዝብ ዛት ያለው ሲሆን የሚታወቅ ድንበር ያለው ሲሆን፣ መንግስት ወይም ያው ገዢ ያለው ሲሆን እና ከሌሎች ሀገሮች ጋር ወደ ሆነ አይነት ስምነት ለመግባት አቅም ያለው ሲሆን ነው ብላ ያስቀምጣሉ። ኤዲሽ መቼ የመጣው 1933 ነው የሚወጣው። እንግሊት ያለም ጦርነት ኦልሞስት ሊጀምር አካባቢ ማለት ነው እንግዲህ ከዛ በኋላ ይዳብርና ያ መንግስት ኤፌክቲቭ ኮንትሮል ሊኖረው ይገባል፣ ዝም ብሎ የስሙላ ብቻ ሳይሆን ሊኖረው ይገባል እንደዚህ ነገር የሚል ነገሮች ይወጣሉ። እንግዲህ እነዚህ ዲፊኒሽኖች ያው እዚህ ጋር እየገደልኩ መሄድ ሳለብኝ ነው። አሁን ዲፋይን ቴሪቶሪ የሚታወቅ ድንበር ሊኖረው ይገባል ሲባል ይሄ ሀገር የሚባል ሊኖረው ይገባል ነው እንጂ ፉሊ ዲማርኬትድ የሆነ መስመር ሊኖረው ይገባል ዙሪያ አይደለም። በዛ መልኩም አልጻፈም፣ በዛ መልኩም ጥቅም ላይ ውሎ አያውቅም። ይህም ባለበ ኤግዛምፕል ላሳያችሁ እችላለሁ አስፈላጊ ከሆነ ኢንዲፔንደንስ ሊኖሩ ይገባል። ከሌሎች ሀገሮች ጋር ውል መግባት የሚችል ሲባል ማለት ነው የሚለው እንደዛ በኋላ በና ዓለም አቀፍ ፍርድ ቤቶች እንደዚህ በተሞክሮ በፕራክቲስ ከዓለም አቀፍ ሕግ በተግባርም ጭምር ሰው እየተፍታታ ሄደው እየተፍታታ አይ በቃ የሌላ የሆነ ቬቶ ሳይኖርበት እንደሞ ሞግዚት ከላይ የሚያሳውቀው ሳይኖረው ምክንያቱም መነጋገሩ ማንም ልናገር ይችላል ግን የበላይ ሳይኖርበት ያው ሶቨሪን ሆነዋለ የበላይ ሳይኖርበት የሆነ ቬቶ ፓወር እሱ ላይ ውድቅ የሚያደርገው ሳይኖርበት የሆነ ውል ወይም ስምነት ከሌሎች ጋር መግባት የሚችል ተብሎ ተተረጎመ። ይሄ ነው እንግዲህ ዘመናዊ እንትን ትርጉም የ1933 ላይ ነው በዚህ ምርት ተደንግጎ የወጣው። ከዛ ጊዜ በፊት አገሮች አልነበሩም ማለት አደለም። ወይም ከዛ ጊዜ በፊት በአጭሩ ሀገሮች አልነበሩም ሊባል፣ ከ1933 ላይ ነው አገሮች ራሳቸው የሚፈጠሩት በአለም ዙሪያ የሀገረ መንግስት የሚፈጠረው ኦኬ። ሁለተኛ ማርክሲስት ደግሞ ዚስ የሚያመጡት ኮሎኒያሊዝም የሚያመጡበት ምክንያት ደግሞ ላልንገራችሁ እንግዲህ፣ ስለ አውሮፓ አገሮች እንግዲህ ማርክስ የጻፈው እንዴት የማህበረሰብ እድገት ከየት ወደ የት እንደደረሰ ነው። ስለዚህ የሰው ልጅ መጀመሪያ ጥንታዊ ዘመን የባሪያ አሳዳሪ ስርዓት ነው የነበረው። የባሪያ ገዣ ያለ ባሮች አሉ፣ ወይም ያው እንግዲህ የሰው ባሪያ የለውም ግን ያው እንደ ባሪያ ትሪት የሚደረጉ ወይም እንደ ንብረት ትሪት የሚደረጉ ሰዎች የነበሩበት ዘመን ነበረ። ያን ጉልበት ብዝበዛ ብቻ ነው ያ የነበረው ሞድ ኦፍ ፕሮዳክሽኑ ስልተ ምርቱ። በኋላ ወደ ፊውዳሊዝም ተሸጋገረ። በፊውዳሊዝም ደግሞ ሰውየው ቀጥታ እንደ ንብረት አይደለም የሚሆነው። ዋናው ባለመሬትና እና ጭሰኛ ይኖራል። መሬት ያለው አለ፣ ጭሰኛ አለ። አንተ አርሰህ ደክመህ ያ ሰውዬ ባለመሬት ስለሆነ ብቻ ለሱ የተወሰነ ድርሻ ከመሬቱ ሰጠዋለ። ስለዚህ አሁን ምን ሆነ እዚህ ጋር ማለት ነው፣ ዋናው ስልተምርቱ የመሬት ባለቤትነት በመሬት ባለቤትነት የሚገለጽ ሆነ። መደቦቹም መሬት ያላቸው እና መሬት የሌላቸው በኋላ ካፒታሊዝም ስቴች ደግሞ ከዚህ ታልፎ ደግሞ ወደ ካፒታሊዝም ይሸጋገራል ሰው ልጅ ይላል። ወደ ካፒታሊዝም ሲሸጋገር የምርት መሳሪያዎችን ያያዛል፣ በፋብሪካ ማሽኖችን ባለቤት ይባላለ፣ ካፒታሊስቱ ነው። ወዛደሩ ደግሞ አለ ደሞዝ የሚከፈለው ይለፋል፣ ይደክማል። የጉልበቱ በጉልበቱ የተመረተውና የተገኘው ገቢ ማለት ነው የተወሰነ ድርሻ ለባለማሽኑ ይሰጣል። የቀረው ለዛ አደዱ ሆኗል። ባለማሽኑ እንዴት ንብረቱን ያገኘው የሚለው ያው ታሪኩ ይቆይልና በታሪክ በምን ሊያገኘው ይችላል። ዞሮ ዞሮ ግን እሱ በዛ ጊዜ ባለማሽን በመሆኑ ነው የሚያገኘው እንጂ በተግባር ቫሉ አድያ እያደረገ አደለም ነው ዋና ኮሪያ ነው። ስለዚህ ወደ ካፒታል አሁን ይህንን ሽግር ሲያስረዳ ስለ ሞደርን ስቴት ሲያስረዳ ሞደርን ስቴት እንዴት የካፒታሊስት ጉዳይ አስፈጻሚ እንደሆነች በሚል ነው ያስቀመጠው። ስለዚህ ስለ ሞደርን ስቴት ዘመናዊ ሀገረ መንግስት ከካፒታሊዝም ጋር አብራ የምታቆጠቁጥ ምን አይነት ቅርጽ እንደሚኖራት፣ እንዴት የባለ ማሽንትኖች አስተዳሪ የሚለው ጥቅም አስጠባቂ እንደምትሆን፣ ከዛ ያ ካፒታሊስቶች በበዙና ባደጉ ቁጥር ጥሬ ዕቃ ለማግኘትም ይሁን ወይ ያመረቱን ምርት ደግሞ ወስደው ለማራገፍ ኮሎኒያሊዝም በዛው እንደሚመጣ። ስለዚህ ዘመናዊ ስቴት የምጠነክርበትና ምስፋፋበት ምክንያት ከካፒታሊዝም የተያያዘ ነው። ወደ ቀኝ ግዛት የምትሻገርበትም በዛ ምክንያት ነው። ይሄ ነው እንግዲህ። ከዛ ግን ማርክስ ራሱ ያ ያለ የሌሎች ሀገሮችንና ማለት ክፍለ ዓለሞችን ይሄ ለአውሮፓ የሚሰራ ነው ያወራው ነገር። ከዛ ስለ አፍሪካ ብዙም አልተቸገረበትም ለመጻፍ። አይ ቲንክ ሄግል መሰለኝ አፍሪካ በታሪክ ጠርዝ ላይ ነች ብዙም ሬለቫንት ለማለት አለችም ማርክስ ጭራሽ ምንም አይድም። ግን የኤዢያ ትንሽ ለየት ያለ ቅርጽ እንዳለውና ስታግናንት እንደሆነ የአውሮፓውን ሞዴል ላልተከተሉ ግን በቃ ዓለም ሁሉ ያልመከተል አለበት አይነት ነገር ነው። ስለዚህ በዚህ እንግዲህ አፍሪካ ካፒታሊዝም ላይ አልደረሰችም። ካፒታሊዝም ላይ ደርሳ ያው ዘመናዊ ሀገረ መንግስትም የምትገነባበት ሂደት ስምትገባው ከኮሎኒያሊዝም ጋር ቅኝ ገዥዎች ሲመጡ በዛው ከፍተል ስል ትምርትና ያስፋፋሉ በዛ መልኩ ሙሉ ንስቴት ይገነባል። ይሄ ነው እንግዲህ በማርክስ ትምታዊ ለሙ ሲሄድ አሁንሁለቱ እግ እንደት ዩሮሴንትሪክ ዲፊኒሽኖች ደሆ መጀመሪያ ዩ ያኛውን ታሳይ የሚያደርገው በአውሮፓና በሰሜን አሜሪካ ደ አሜሪካ ሀገሮች የነበረው እድገት ነው። ሰሜን አሜሪካ ደ አውሮፓ ሀገሮች አክቸዋ ያን የዘመናዊ ሀገር መንግስት ዲፍኒሽን ሲያወጡ 1933 ዩሮ ጋይ ላይ ያልኳቸው አለ የሞንቴ ስምነት ተብሎ የሚታወቀው እነ ስፔን እነ ፖርቹጋል በፊት ቅኝ ገዥ የነበሩ ሀገሮች ሀራስ እንዳያደርጓቸው ብለው ጭምር ያወጡት ነው። ባይደው የማርክሲስት ደግሞ ሶሻል እድገት ለማሳየት ነው። አሁን ይህ ሁለቱን እንግዲህ መዘነው ከዘመናዊ የሀገር ዲፊኒሽን ላይ አንድ አገር አገር ለነባል እየታወቀ ድንበር እና ዓለም አቀፍ እውቅና ያለው ሲሆን አገር ሊባል የሚችለው ዜን ኢትዮጵያ ጣልያን፣ እንግሊዝ፣ ፈረንሳይ ዙሪያ ያሉትን ሀገሮችን ቅኝ መግዛት እስከሚጀምሩና ከነሱ ጋር ስምምነት እስከምትፋረም ድረስ የሚታወቅ ድንበር አልነበራትም። ስለዚህ እስከዛ ጊዜ ድረስ ሀገረ መንግስት አልነበራትም ወይም ስቴት አልነበራትም ወይም ስቴት አልነበረችም፣ ሆቴበሪ ኮልት አልነበረችም። ከኤርትራ ደግሞ በዛ ጊዜ ድንበሯ ስለተለየና ስለታወቀ ጣልያን 1890 በፈረንጆቹ ኤርትራ ግዛቱን ባወጀ ጊዜ ያን ስላሰመረ ሁለቱም በተመሳሳይ ጊዜ ነው ድንበር ያገኙት፣ በተመሳሳይ ጊዜ ነው ስቴት የሆኑት ነው የሚሉት እንግዲህ ላስታውሳችሁ ብዬ ነው። ለም ወደ ሁለቱ እንደገባ የዚህ ምን እንደሆነ ህጸጡ ነው እንግዲህ። አሁን ተለቶሎ ማውራው አንድ የካቴጎሪ ኮንፊዥን አለ እንግዲህ ማርክስ ስለ ማህበራዊ ግንኙነቶች ነው ማህበረ ኢኮኖሚያዊ ግንኙነቶች ነው እየተነተነ የነበረው እንዴት እስቴት የጭቆና የመደብ ጭቆና መሳሪያ እንደሆነች ነው እንጂ አንድ ስቴት መቼ ነው ስቴት የምትባለው መቻል ለምትባለው የሚባል ሌጋል ዲፍኒሽን ወይም ጁሪዲካል ትርጉም ለመስጠት ብሎ ያስቀመጠው አይደለም። ያለ ቦታው ጥቅም ላይ እያወላ ያለው አንደኛው ያ የሞንቴቪዲዮ ወይም ስቴት ዲፍኒሽን ደግሞ የጠቀስኩት ደግሞ የሚያወራው ሌላ ነገር ነው። እሱ ደግሞ እንዴት አንድ ስቴት እንደ ሌጋል ቴሪቶሪያል ኢንቲቲ አንድ ህጋዊና መልክዓ ምድራዊ ቅርጽ በዓለም አቀፍ ማህበረሰብ ውስጥ እንዴት እንደምትታይና ምን ማሟላት እንዳለባት ለማስቀመጥ የወጣ ነው። አሁን ለተለያየ ዓላማ የወጡት ትንታኔዎችን ነው መዘው እንግዲህ እዚህ ጋር የሚቀላቅሉት። ማለት ሁለቱን መቀላቀል ነው። ማንታሳት ነው ኖባቸው አንዱን ቢለየ ሁን ይሄ ውይይት እንዴት አጭር ይሆን ነበረ። ሁለተኛ በሀገረ መንግስት ከ1933 ከሊግ ኦፍ ኔሽን ወይም ከሞንቴ ቪዲዮ ስምምነት በፊት በዚህ መልኩ የስቴት ዲፍኒሽን እንዲፋይን አይደረግ እንጂ ስቴቶች አልነበሩም ማለት አይደለም። አሁን በዚህ በዘመናዊ ሀገረ መንግስት ነታ በዛ ወደ ኋላ ብንሄድ በአውሮፓ ነበሩ ሀገራት። አሁን በየጊዜው ግን ምንድነው እነዛ እንዴት ይፈጠራሉ፣ ደግሞ እንዴት ይሻሻላሉ የሚለው በኮንፈረንስ ነው አዌስትፋሊያ ነው ብዙ ጊዜ የሚጠራው፣ 1648 ዌስትፋሊያ። በሃይማኖት ክርስቲያንና ፕሮቴስታንት ብለው መገደል ስለቻቸው ጊዜ ተሰበሰቡ እና ኦኬ በቃ አንድ ንጉስ የሚገዛው አገር ላይ ያለውን ሃይማኖት ራሱ ይወስናል፣ ሌላኛውም ሌላ ይወስናል። ስለዚህ ከዛ ፊት እንግዲህ ክርስቲያን ደም ብለው የክርስቲያን አገር ወይም ክርስቲያን ዓለም ብለው ነው እንግዲህ ይኖሩ የነበሩትና በሃይማኖት በምናምን እየተዋጉ ስለተቸገሩ ነው ሞሮልስ በቃ አንተ ያለበት ቦታ ከዚህ በኋላ አንተ ነው ከዚህ በኋላ አንተ ነው ብለው ቀጠናውን ማለት ነው፣ ድንበርና አስምረው አይደለም ዝም ብሎ ጥቅል ግዛት ነው። ከዛ እንደገና የስፔን ንጉስ ይሞትና የስፔን እንትን ፈረንሳይ ነች የሚወርሰው እንግሊዝ ነች የሚወርሰው ብለው የስፔን ማለት ከሰውዬው ዝርያ ነበር፣ ሁለት ሶስት ቦታ ላይ ውጊያ ውጋት ተነስቶ አንድ አስር አመት አውሮፓ ትዋጋለች። ከዛ ይሰበሰባሉ እንደገና አሁን እዛ ላይ ሳይ ድንበሮች የሚወስኑት እንግሊዝ ፈረንሳይ ኦስትሪያ ናቸው። ሰብስቦ እንዴት እንደሚሆን አውሮፓን ልክ እንደ ካርድ እንደሚበወዛ አውሮፓን ያስተካክሏታል። እንደገና ራሳቸውን እንደጠበቀ ነው እነሱ ማያለን ናቸው። እንደገና ናፖሊዮን ደግሞ የናፖሊዮን ብዙ ቦታ ትልቅ ቦታ ገዝቶ የነበረው ታሪክ የምናውቀ ሰው ለ ሲሞት የቬና ኮንግረስ ደግሞ ይደረጋል 1814 ላይ። በዛ ጊዜ አሁን እንደገና አውሮፓን የሚያስተካክሉት ማን ናቸው? ብሪቴን እንግሊዝ አለ፣ ኦስትሪያ፣ ሩሲያ እና ፕሩዣ። ፕሩዣ እንግዲህ እንደ ጀርመን ምስራት ያው የጀርመን የሆነ ክፍል ላይ ብቻ የነበረው እስቴት ነው፣ እና ፈረንሳይ እነዚህ ናቸው ሊሸፍል የሚያደርጉት። እንደገና እንደዚህ አይነት እንደ ናፖሊ አይነት ሀያል እንዳይፈጠረብን ብለው። በዚህ ጊዜ ውስጥ እንግዲህ ጣሊያን እንደ ሀገርም አልነበረችም። የጣሊያን የተለያዩ ግዛቶችን አሁን ሳሌ በዚህ በቬናው ላይ ሰሜን ጣሊያን አይ ቲንክ ለኦስትሪያ ነች የሚሰጣት። ማለት ሰሜን ጣሊያን ብለውም አይደለም በሄላስ ነው የሚጠሩት። እንደ ከጣሊያን ጋር ሊቀራረ የሚችል አንድ ወደ ሴት ላይ የተንጠለጠለ አንድ ሳቮይ የሚባል ነው ነው ዱክ የነበረው። በዚህ ጊዜ እነ ጣሊያን ሁሉ አልነበሩም ማለት እንግዲህ እንዲያውም ከኢትዮጵያም ጋር ሊነጻጸር የሚችል አይደለም ማለት ነው በዛ እንዲያውም ካሰብ ነው እና እንደዚህ ሲበውዙ ነበረ። ግን በቃ ከዚህ ከቬና ኮንግረስ በኋላ ግን እያጠሩ እያጠሩ ሄዱና፣ ኦኬ ትንሽ ሴትል እያደረጉ መጡ። የድንበር ነገር ማሆኑ የካርታ ስራዎችን እያደጉ መጡ። በቃ በዚህ በ19ኛ ክፍለ ዘመን ላይ ነው፣ 18ዎቹ 18ዎቹ 50ዎቹ ላይ በደምብ ካርታ ማስመር ጀምሩ፣ እያንዳንዱ ግዛት የሚታወቅበት ከዛ ፊት በቅጡ እንደዛ የሚታወቅ ካርታም አልነበራቸውም። ራሱ የካርታ እውቀትም ነው የሚጠይቃል። ይህ ምንድን ነው ማለት እነዚህ ካርቶግራፊስ ራሱ ንሽቻለ ትልቅ በዛ ጊዜ እያደገ የመጣ ፕሮፌሽን ነው። ከዛ በኋላ በአስራ ዘጠኛው በሀያኛው ክፍለ ዘመን ላይ ነው በደንብ ቅድም አሙላችሁ አንድ ሀገረ መንግስት ቋሚ የሆነ ድንበል ኖሮ ይገባል ምናምን የሚባለው ፅንሰ ሀሳብ አሁን ነው የሚመጣው። መቶ ዓመት ያሙለው ኦኬ ይህን እዚህ ላይ ይህን ያል ካልኩለ ቃል ከዚህ ላይ መስፋት ስለማያስፈልገው የማርክስ ቅድም እንዳ ማርክስን ቢሆን በማርክስን ታኔም ብንሄድ ከካፒታሊዝም በፊት ስቴቶች አልነበሩም አይልም ፊውዳል ስቴት ነበረ ነው የሚለው ይህ ደግሞ እንደዛም ይጠቅሳቸዋል ሌሎች ማርክስ ጸሐፊዎች እንደዛ ነው የሚሉት ፊውዳል ስቴት ምናምን ስቴት ብሎ የሚገልጿቸው እንጂ ካፒታሊስት ስቴት ነው የዘመናዊ ስቴት ከዛ ፊት ደግሞ ሌሎች ስቴቶች ነበሩ እንጂ ስቴት አልነበረም አደለም እንደዛም ብለው አያስቀምጡትም አሁን እንደ ኢትዮጵያ ባለ ኬዝ ላይ ኮሎኒያሊዝም ኮሎኒያሊዝም ሲደረግ ኖሮ እንኳ ኢትዮጵያ ማለት ነው እንግዲህ የሀገረ መንግስቱ ባህሪ ነው የሚቀየረው እ ሀገረ መንግስት አልነስተር ላይ የሚፈጥረው ኦፍኮርስ ምንም ሀገር ያልነበረበት ቦታ ላይ እንግዲህ አሁን ኤርትራ የትግራይም የሌላው ኢትዮጵያ ወይም የሰሜን ኢትዮጵያ አካል ሆኖ አታውቅም ስለሚሉ በዛ ስሌት ኤርትራ ላይ የሆነ ሀገረ መንግስት ኖሮ አያውቅም ኖሮ ስለማያውቅ ስቴት ተፈጠረ ብሎ ለብቻው እኮ እንደዛ እኮ ማቅረብ ይቻላል።

ተስማምቶ ነው ከእንግሊዞች ጋር ተደራድሮ ያው ቅኝ ግዛት ስር የሚገባው እንደ ፕሮቴክቶሬት፣ ከዛ ሲወጣም ወረሌስ ያሁኑ የያዘችው ቅርጽ ይዛ እንደወጣች ነው። ጋንደ ባለስሳት ማለት ነው። ሱዳን ያው ሰሜን ሱዳን አካባቢ ነው የነበረው ማህዲስቶች ነው ተብሎ ድርቡሽ የሚባለው ማለት ነው። በአማርኛ ታሪክ መጽሐፎች ላይ ውጊያ ያስደረግ ነው የምናውቃቸው ማለት እነሱ ሌላ ጊዜ የመጡ ናቸው። ጥንት በአክሱም ጊዜ ደግሞ እነ ኑቢያ ነበሩ። እነዚህ ሁሉ ካፒታሊዝም ፈጠራቸው አትላቸውም ቅርጻቸውን ቀየራቸው። እንትን ተሻለኛ ነው ኤንወይ ሶ ሌላ ደግሞ የዚህ አይሮኒክ አይሮኒክ የሚያደርገው ነገር ነው። በማርክሲስት ትንታኔ መሰረት ከሄድ ኮሎኒያሊዝም መቃወም ደግሞ እንደገና አስቸጋሪ ነው ነው ምክንያቱም ካፒታሊዝም የሰው ልጅ የተፈጥሮ እድገት ከተባለ ዜን ኮ አፍሪካ ወደ ካፒታሊዝም እድገት ራሷ መሄድ ካልቻለች ከዘገየች፣ እንደ ወይ ደግሞ ስታግኔት አድርጋ ከሆነ የነበረችው ቆማ ከሆነ የነበረችው ዜን ካፒታሊስቶች ወደ ካፒታሊዝም ወደ ሰው ልጅ የሽግር ምዕራፍ አስገባት ማለት ነው። ካፒታሊዝም ኮሎኒያሊዝም መደገፉ ይኖርብሃል በማርክሲስት ትንታኔ። ስትፈልገው ማርክስ ትንታኔ ለሀገር ታሪክ መነሻ አድርገህ መልሰህ ደግሞ ቅኝ ግዛት የሚያወግዝ ደግሞ ወይ ደግሞ ቅኝ ግዛት ነፃ ወጣ እና የሚለውም ታሪክ መጽሐፍ ትንሽ አስቸጋሪ ሆን ይመስለኛል። ዞሮ ዞሮ፣ ሌላ ደግሞ ስቴትሁድና ሶቨርኒቲ የሚያምታታ ነው ይሄ። ለምሳሌ ማርክስ ስቴት አለም አቀፍ እውቅና ባይኖር እንኳን በማርክስ ትንታኔ ስቴት ሊኖር ይችላል። ምክንያቱም ዋናው ነገር ለሱ ሀገረ መንግስት ወይም ስቴት ወይም መንግስት በቃ ማለት የመደብ አገዛዝ የመደብ ጭቆና ነው እንጂ አለም አቀፍ እውቅና ቢኖር አለመኖር አለም እሱ ጋር የሆነ በዝባዥ መደብ አለ፣ ተበዝባዥ መደብ አለ፣ መንግስት የበዝባዥ መሳሪያ ነች ነው። ስለዚህ አለም አቀፍ እውቅና ቢኖር ባይኖር በማርክስ ትንታኔ ስቴት አለ የሚለው ጋር አይጋጭም። ካፒታሊስት አለመኖሩም ስለ ባህሪ ስለ ቅርጹ ነው የሚናገረው እንጂ ምን አይነት ፈንክሽን ነው እየሰራ ያለው ፈንክሽናል ዲፊኒሽን ነው የሚሰጠው እንጂ ስቴት አልነበረም አያስብልም ኦኬ እሺ እንደገና በዚህ በዲፊኒሽን ደግሞ ኒድ ከተባለ በዘመናዊው በሞንቴ ቪዲዮ ዲፊኒሽን ኒድ ከተባለ አርቲክል ሶስት ላይ ነው መሰለኝ የአንዲት ሀገር እውቅና አለማግኘት ያችን ሀገር አደለችም ስቴትነቷስ በእውቅና ላይ አይመሰረትም ይላል ይህ እንግዲህ ከአውሮፓ ስፔን በተለይ ስፔን ፖርቹጋል እኮ ደክመዋል በዛ ጊዜ ላይ። በተለይ ግን እንግሊዝ እና ፈረንሳይ ይሄ የኔ ነው፣ ይሄ የኔ ነው እያሉ አሜሪካ ድረስ ሄደው እንግዲህ ያ የአሜሪካ እያሉ ማስለዋል ወጣች የደሴት ድሮ የእኔ ነበር እያሉ ይሄዱ ይጣሉ ነበረ። ግን ያው በኋላ ግን ይህ ተግባራዊነት ስለሚያስገድድ ወደ 1950ዎች ስልሳዎቹ ላይ እውቅናም እንደ ግድ እየታሰበ መጣ። ነው ፕሬዚደንቱ አሁን ያለው እንደዛ ነው። በተለይ ዩኤን አባል የሚቀበለው እውቅና በሌሎች ሀገሮች ሲሰጥ ነው፣ ማህበርም ስለሆነ ግን ያ ፕሪንስፕ ራሱ የሚያስቀምጠው አርቲክል ሶስት ላይ የአንድ ሀገር አገር መሆን የስቴት ኤግዚስታንስ በእውቅና ላይ አይመሰረትም የሚል መርህ ያስቀምጣል። እንደና ደግሞ ሌላ ደግሞ የዚህ ያለውን ችግር ላስቀምጥላችሁ ነው፣ ወደ ማጠቃለያ ነው የሚሄደው። ጣሊያን ኤርትራ ላይ ኮሎኒ ነው እንጂ ስቴት አላቋቋመችም። ጣሊያን ላይ የተቋቋመ ኮሎኒ ባይደወይ ጣሊያን ጃንዋሪ 1 1890 ላይ ስታውጅ ኤርትራ የሚባለውን ኮሎኒውን ሙሉ ሙሉ ድንበር የሚባለውን ማለት ድንበር የሚባለውን ሙሉ ኤርትራ የሚባለውንም ጠቅላይ ሙሉ አሟልታ አልያዘችም። ከዛ ነው የጨመረች የጨመረች የምትሄደው። ጭራሽ የድንበር ስምነትም አልነበረንም። ከሚሊጋ እኮ መጀመሪያ የነበረው ስምነት ቦጎስ ማለት ሀማሴናን አካባቢ ያለውን ቦታ የጨምር ነው። በኋላ ነው ከአንድ ስድስት ወር በኋላ ራስ መኮንን ሮም ሄዶ ሰፕሊመንታሪ አግሪመንት የሚባለው ያው ታሪክ መጽሐፍ ላይ የማይነግሩን ማለት ነው ተጨማሪ እና አካለ ጉዛይ ና የሚመርቅላቸው ና በደንብ እስከ መረብ የሚያደርሰው እንጂ መጀመሪያ ውጭ ያለው ላይ ኮይ መረብ ስሙም የለም። ስለዚህ የግድ እዛ ድረስ ነጣ አይጠበቅበትም ነበር። አካለ ጉዛይ ማለት በአዲግራት ትንሽ ከፍ ብትሉ የምታገኙት ነው በምስራቅ ትግራይ በኩል። ሰራይ ደግሞ በሽረ በኩል ላይ ከፍ የምታገኙት ነው። እነዛ ኤሪያዎች ስነሰርልይ ጣሊያንም ወረቀት ላይ አላሰፈራቸውም። እንግዲህ እነሱ የሚያስቡት ከ1890 ላይ እነዛ ሰፕሊመንታሪ አግሪመንቶች ነበሩ። እዛም ላይ ተወሰነ ነገር የሚጠቅሰው በደምብ ጥርት ያለ ነገር የሚኖረው በኋላ ከአዷ ጦርነት በኋላ ነው። ጥርት ያለ ኤርትራን ካርታ የመጣው ነው። ወደዛ ምን ምጣ ከተባለ ግን እሱ ይቆይልን ና ጣሊያን 1890 ላይ ኤርትራ የምትባለውን ግዛት ዋናውን ሲያደረግ በድንጋጌ ነው። በሮያል ዲክሪ ነው የተቋቋመችው። ያ የተቋቋመችው ቤት የሌጋል ስታተሱ ምንድን ነው የሚባል። የሆነ ኮርፖሬሽን ሲቋቋም ለምሳሌ አሁን ለጋህር ድሬዳዋ የሚሆን አዲስ አበባ ሄዳችሁ የምታውቁ የኢትዮ ጅቡቲ በፊት ደግሞ ኢትዮ ፍራንሳይዝ ነው የነበረ፣ ባለስሳት ጥንት ማለት ነው ባቡር ኮርፖሬሽን ነው ስሙ። አሁን እሱ ያ ኮርፖሬሽን የሆኑ መርቶች ናንትኖች ኖሮት በሆነ ደንብ በሆነ መመሪያ ነው መንግስት የሚያወጣው የዛ ሀገር መንግስት። ወደሞ አሁን በቃ ካምፓኒዎች ሲቋቋሙ የሆነ መንግስት ካምፓኒ ሲቋቋሙ ሁሉን አስረጃ ለሄደ የሚፈራረሙ የሆነ ደንብ ሚኒስትሮች ምክር ቤት ደንብ ነው የሚወጣ። ስለዚህ ልክ በዛ ስታተስ ነው ኤርትራ የምትባለውን ግዛቱን ያወጀው ጣሊያን። ስለዚህ ልክና ሚሊተሪ ቤዝ እንደማቋቋም ማለት ነው እንጂ ሀገር ብሎ አላቋቋመም። ልክ ሌሎች አፍሪካ ሀገሮችም እንደዛው እስከሚገነጥ ማነ ነፃ እስከሚወጡ ድረስ በነበረው ጊዜ ዋኛም ጊዜ የሀገር ድንበራቸውን ስማቸውን ራሱ ሊቀይር ይቻል የየ ሀገሩ ጋር ብትሄዱ ያን ነው የምታገኙት ነገር ጣሊያን ማነች እንግሊዝ ታላቋ ሶማሊያ ላቋቁም አላቋቁም ላ ስትወዛገብ የነበረችው እንደፈለገች ማድረግ መስችለ መሬት ስለነበረ ነው። ስለዚህ የጣሊያን ኢኮኖሚ እስቴት መሰረተም አይባልም እሱ ደግሞ ሌላ ማለት ማንም ያው የሚስቀው ሌላ የትኛውም አፍሪካ ሀገር ላይ በዚህ አይነት ጽሑፍ አታገኙም። ይህን ካልኩ ላይ መጨረሻ እንግዲህ ሰዐቱ ሄዷል ነው። ነገር ግን አሁን እነሱ በሚያቀዱት ላይ ኮሎኒያሊዝም ወይ ደግሞ እነዚያ ከኮሎኒያሊዝም የፈለጉት ዴፊኒሽን አለ ከማርክዝም አንድ ስቴት ካፒታሊስት ደረጃ ላይ የደረሰች ነች ስቴት የምትባለው፣ እና የሞንቴቪዲዮ ዴፊኒሽን የሚያሟላ መሆን አለባት ስቴት እንደምትባለው። ስለዚህ እዛ 1890 ላይ ጣሊያንና ማን ነው ኤርትራና ኢትዮጵያ ያሟሉት ያን ጊዜ ነው። ስለዚህ እኩል ነው ሀገር የሆኑት በሚል እንግዲህ ቢወሰድ፣ እስካሁን ያስረዳሁት ያ ሬዲኩለስ እንደሆነ ነው፣ ቢወሰድ ዜን ኤርትራ ከጣሊያን በፊት ነው ሀገር ሆነች ማለት ይቻለ። በደንብ ተከተለኛ እዚህ ጋ ምክንያቱም ጣሊያን ራሱ የኤርትራ ቅኝ ገዥ በሆነችበት ጊዜ እንግዲህ ጣሊያን ስለገዛ ጣሊያን ኤርትራ ቅኝ ግዛት ካወጀ ካወጀ ጀምሮ ኤርትራ አገረ መንግስት ወይም ስቴት ሆኛ ያለው ብላ ታሪክ ልትቆጥር ከሆነ ማለት ነው፣ በዚህ የኤርትራ ዴፊኒሽን መሰረት ጣሊያን በዛ ጊዜ አገር መሆን ትቸገራለች። በጭሯጭ ላስቀምጥላችሁ። አንደኛ በካፒታሊስት ስቴት ደረጃ ላይ አልደረሰችም ጣሊያን በዛ ጊዜ 1860ዎቹ እስከ 18 ድረስ ማለት ነው። የጣሊያን ኢኮኖሚ እስከ 60 ፐርሰንት ድረስ በግብርና ላይ ተመሰረተ የነበረው የገበሬ አገር ነው ያለበት 60 በመቶ የጭሰኛ አገር ማለት ነው ኦኬ ሁለተኛ ከኢኮኖሚ ራሱ ቶታል ኢምፕሎይመንት ማለት ከሰውስጥ ምን ያክል የተቀጠረው ብንል እስከ ሁለተኛ ያለም ጦርነት ድረስ ከ50 ፐርሰንት በላይ ህዝባ ገበሬ ነው ያለበት ጣሊያን ፕራክቲካሊ ገበሬ ሀገር ነች ከነጀሩን ከእንግሊዝ ጋር ለዛ ነው እኮ መጨረሻ ድረስ አረኔም ቅኝ ግዛት ይገባኛል የሮም የታላቋ ሮም ምናምን አገር አይደለሁም ወይ የሮም ስልጣን ያገራድ ሎሞ ስጥ በዛ ምስራቅ አፍሪካ አካባቢ ያሉትን ውሰድ ብለው እችያለሽ አሏት። እንትናላት እንደጋለው ሌላ በማርክሲስት እንትኖች ውስጥ አንዱ ካፒታሊዝም ይገልጸው ምንድን ነው? አሁን በጭሰኛ በፊውዳል እንትን ላይ የምርቱ ድርሻ ነው የሚሰጥ የሆነ ከምርሹ ድርሻ ታስቀረ የተወሰነ ለገዥ ትሰጣለ። ካፒታሊዝም እንትን ላይ ግን ደሞዝ ነው የሚሆነው። ፋብሪካ መስራት ብቻ ሳይሆን ክፍያውን በደሞዝ ይሆናሉ። ከቶ አንዳንዴ ታልቅ ኮሜርሻል ፋርም ላይ የሚሰራ ስለሚችል ማለት ነው። ኮሜርሻል ፋርም ላይ ሰራ ትልቅ ካፒታሊስት ነው ሰው እርሻ ላይ መስራት ቢሆን ዘመናዊ ነው ብላችሁ እንዳታስቡ ማለት ነው። ጣሊያን አብዛኛው ሰው እስከ 1940ዎቹና 50ዎቹ ድረስ ከግብርናው አብዛኛው ደሞዝ የሚከፈልበት አይደለም የነበረው በደሞዝ ሳይሆን በምርት ነው የሚከፈልበት ማለት ነው። በተለይ ማዕከላዊ ጣሊያንና ደቡባዊ ጣሊያን ይሄ ምርት በመካፈል እንግዲህ ጭሰኛ መሰለኝ ቃሉ ሸሪ ክሮፒንግ አምርተው የሆነ ምርት ለጌቶች ሰጠው የተወሰነ ምርት በአህያ ጭነው ወደ ቤታቸው የሚሄዱ ገበሬዎች ናቸው። አብዛኛው ማዕከላዊ አፍሪካ እና ማዕከላዊ ጣሊያን እና ደቡባዊ ጣሊያን የነበሩ እስከ መቼ? እስከ 1940ዎች 50ዎች ሁለተኛው ዓለም ጦርነት ድረስ በአዋጅ እስከሚያስቀሩት። ስለዚህ ካፒታሊስቶች ላይ ራሷ ጣሊያን አልገባችም አለው ኤርትራን እስከምትለቅ ድረስ ራሱ ሙሉ ሮል ተሻገረችም ወደዛ በትምህርትም እንሂድ ከተባለ ጣሊያን ላይ ቅኝ ግዛት ባወጀችበት ጊዜ የሊትሬሲ ሬት ጣሊያን ውስጥ አርባ ፐርሰንት አካባቢ ነው የነበረው ከህዝቧ። ይህ ካልኩኝ ይበቃል ማለት ዞሮ ዞሮ ምንድን ነው ጣሊያንስ? ሪሌቲቭሊ እንደላጠቃ እውቀታቸው ሞሶሎን ስልጣናት ሲዝ አካባቢ 1920ዎቹ አካባቢ ነው። ሁለተኛው የዓለም ጦርነት ስትገባ ትንሽ ሲቀራት ገና ወደ ኢንዱስትሪ ራሱ ሽግግር ያደረገችው እስከዛ ጊዜ ድረስ ወደ ኤርትራ ራሱ የምትልከው ልክ ድሮ ድሮ እንግሊዞች ወደ አሜሪካ ይልኩ እንደነበሩት ሊያርሱ የሚፈልጉ ገበሬዎችን በጀልባ የጫነው ይልኩ እንደነበሩት ገበሬዎች ነው ትልክ የነበረችው ጣሊያን ወደ ኤርትራ። ስለዚህ ማለት ጣሊያን ራሷ ማለት ኤርትራ 1890 ላይ አገር መሆን ጀምራ፣ ጣሊያን ግን ገና ከ1934 ነው የምትጀምረው ማለት ነው። በዚህ አይነት ሳይንስ እንሂድ ከተባለ ኦኬ። ሌላ ሁለተኛ በሞንቴቪዲዮ ዲፊኒሽን መሰረት መሄድ እንችላለን። ግን አይ ቲንክ ሰዓት ብዙ ሂዷል። ስለ እንትን ምንድ ከተባለ ጥሩ መንግስት ምን ያክል ሙሉ ቁጥጥር ነበረው፣ ኤፌክቲቭ ገቨርመንት ነው ብያቸዋለሁ። ቅድማ ዲፊኒሽን ውስጥ ነግራችሁ። በብዙ ቦታዎቹ የደቡብና ማዕከላዊ ጣሊያን ላይ መንግስት ብዙ መቆጣጠር አይችልም ነበረ። ወይ ማፊያዎች፣ ወይ የአካባቢ አበጋዞች ምናምኖች ነበሩ ብዙ ነገር የሚያስፈጽሙት። ግብር መሰብሰብ አይችልም፣ የፖሊስ ስራ ሙሉ ሙሉ መስራት አይችልም ነበረ። ጭራሽና እስከ 1929 ድረስ ካቶሊኩ ቫቲካን ፖፕ የጣሊያን መንግስት እውቅና አልሰጠውም ብሎ ይሄ አለማዊን ሴኩላሩ መንግስት እውቅና አልሰጠውም ብሎ ግማሽ ጣሊያን ታማኝነቴ ለጳጳሱ ነው ይላል፣ ግማሽ ጣሊያን ደግሞ ለንጉሱ ወይም ለመንግስት ነው ብሎ እስከ 1929 ላይ ነው የሆነ ስምምነት ፈጥረው ይህን ነገር የሚፈቱት። ለዛሬው እዚህ ጋ በቃ መሰለኝ። ያው እንግዲህ ከተለያዩ ቦታ አምጥቶ የደራረቱት ነገር ስለሆነ እሱን በትኖና አብራርቶ ማስቀመጥ አስቸጋሪ ስለሆነ ነው። እንግዲህ እዚህ የተናገርኳቸው ነገሮች ብዙዎቹ ፋውንዴሽናል እንደ መንደርደሪያ ስለሚሆኑ ቀጣይ ነጥቦች ብዙ አያስቸግሩንም ብዬ ተስፋ አደርጋለሁ። አመሰግናለሁ።